ሰዎች ችግራችሁን እንድትፈልግ ነው የጠሯችሁ፣ እንድትጣሉ እንድትጨካጨቡ አይደለም። ብዙ ነው የእነሱ ስበብ፣ አያልቅም። በጣም ብዙ ስበብ ነው ያለባቸው። በቃ ዝም በይ፣ በቃ ዝም በይ ዞሪ፣ በቃ ዝም በይ ዞሪ። አንቺ ነሽ በቃ አልፈልግም፣ ዞሪ በቃ። ገና ከመምጣቴ በጣም ብዙ አወራሽ። አንተ ብሩ ይመጣል እኮ። ጭራሽ አንቺ ነሽ የምታስንቂኝ በጣም ለመንኩሽ ነው ያልከው ብሩክ። የእውነት ዛሬ እየተናገርክበት አፍክ ነገር ዋጋ ተከፍላለክ ማለት ነው። እሷ እኮ አንተ እንዳትታሰር ብላ እኮ ነው ሄዳ ልትለምንልክ ስትል ሶሲ እንደ ውሻ መንቅራ ስድቅ ስገፈትራት የነበረው ማለት ነው ይሄን ትረሳለህ እንዴ ብሩክ ድሮስ ወንድ ልጅ ሰላም ሰላም ቤተሰብ እንዴናችሁ ደህና ናችሁ ወይ እኔ አለሁላችሁ እግዚአብሔር ይመስገን ሁሉ ሰላም ሁሉ መልካም እኔ በጣም ደህና ነኝ እግዚአብሔር ይመስገን የሁላችሁ ዛሬ ቆፋን ይዞኛል ለድምፄ ጥራት ለድምፄ መወፈር በጣም ይቅርታ እላለሁ ግን ቀኑን ሙሉ የጠፋሁት እራሱ ቪዲዮ ሳለቅ እንትን ያልኩት በቃ ጉፋን ይዞኛል ድምፄም ተዘግቷልና በጣም አማኝ ነው ግን ዛሬ ሀይሚ ዩቱብ ቻናል ላይ የተለቀቀውን ቪዲዮ አይቼ እንዴት እንዴት እንዴት እንደደበረኝ ማለት ነው። አንደኛ ፍፄ በጣም ነው የምናመሰግነው ማለት ነው። ለምን አንተ ሁልጊዜ በጥሩ ስለ ምግባር የምትታይ ሰው ነክ ማለት ነው። አብሶ ሰውን በማስጣረቅ ሰውን በማፋቀር የኔ ዝምተኛ የኔ ታጋሽ ምንም ነገር ሲባል ዝም የሚለው እና፣ እኔ የፍጺን ድምፅ ራሱ ጮክ ብሎ አውርቶ አውርቶ ሲያወራ እንኳን የሰማሁት ዛሬ ነው። ብዙ ጊዜ ዝም የሚለው ምንም ነገር እንኳን አይናገርም ማለት ነው። ና ፍጺ እንኳን ደክሞት አላደለም። በጣም ስልችት ብሎት ጮሆ ተናገረ ዛሬ ማለት ነው። የሆነ ለፍጺ እንኳን ክብር ያሌለህ ነው ዳኔ ማለት ማለት ነው። ራስክን ግን እንደ እንትን ታያለ፣ ቁመት እንዳለው ሰው ታያለ ማለት ነው። አረ ዛሬ ዳኒ አይደለም የሚያናድደኝ፣ የዳኒ አይደለም የሚያናድደኝ፣ ታ እሷና ዳኒና ሶሲማ የሆነ ባልነት፣ ባልና ሚስት ካንድ ምንጭ ይቀደል ሲባል ትክክል። እኔ ዛሬ ሲሰራ አየው ማለት ነው። እሱም ለሰው ክብር የለው፣ እሷም ለሰው ክብር የላት። እሷ ሰልባጅ በመቀያየር የምታምን ሰው ኮኩን ኩን ኩን፣ እኛ እኮ አናቅሽም። እድሜ ለሀይሚ እና ለብሩክ። በይ፣ ሲቀጥል ደግሞ ብሩክ ተብዬው ዛሬ አንቺንሻለ እንድ እንድለምነሽ ትፈልጊያለሽ? በጣም ለመነው። አዎ ለምናት። ይበዛብሃል መለመን። በእሷ ኮ ነው። እሷ ስላለች ነው የተወደድከው። ከእሷ ጋር ስለምሰራ ነው እኮ ከፍ ብለህ መኪና እስክልገዛ የቻልከው እንዴ። ምን አድርጌ ነው የምትሏት? የእውነት አበዛችሁት። ምን የእውነት ከተባለ አንተ ሺህ ጊዜ መቶ ጊዜ ሀይሚ ብለምናት ያንስባታል። ጥፋቱ ያንተ ነው። ለምን አልጋ ላይ የተገኘ ከሴት ጋር አንተ ነህ፣ እሷ አይደለችም። እሷ ግን ሄዳ አንተ በፈጠርከው ስህተት ሄዳ ጥርስ ባራገፍከው ሄዳ እንዳትታሰርብኝ ተጣልታችሁ እንኳን ለአንተ እያሰበቻለች። ሴት ናት ሀይሚ ማለት ማለት ነው እንዳይታሰርብኝ ብሩኬ ብላ ቤት ሄዳ ቁጭ ብላ ስትመጣ ነው፣ እቺ መጣች ብርጭቆ ሰባብራባት ተናግራት እንደፈለገች አርግታ ሄደች። ትናንትም እንደዛ ሰድባት ውሻ አርግታ ሄደች። ልክ አደለሽም። አንተ ራሱ እንደ በግ ሶሲ ነይ ስትልክ ትመጣለ። የሀይሚን ስልክ አታነሳም እንዴ? ያጣለማኝ ተሳድቦ ሄዳላ። ሊያገረ ሰው ብቻችሁን ለምን ተነጋግራችሁ አታወሩም? ለምንድን ነው ዳኔ ሶሲ ፍጽ ሲኖሩን ብቻ አፋችሁ የሚጮሁ ግን አረ ብሩክ ተው ተው ተው ተው፣ የእውነት ደግሞ እየማልክ ነው። የእውነት አበዛሹን እናቴ ትሙት እንዴ? ለቀልድም ቢሆን እውነት የእንደዚህ እውነት። ዛሬ እኔ ሀይሚ አሳዘነችኝ። ዛሬ ማ እርግጥ በቃ የሆነ ደክሟት ከውስጧ ማለት ነው። እኔ ምንሽ ቤተሰብ ብታየውን በቪዲዮ ማለት እንዴት ሆኜ እንደማወራ እኔ በጣም ነው የተናደድኩት። እኔ እንደና እንደኔ ከተናደዳችሁ እኔ አላቅም ማለት ነው። ግን ደክሟት በቃ ብሩኬ ምናምን በቃ የምታወራ ሁሉ ጠፋት ማለት ነው። በቃ አለ አደለ፣ በቃ ተናግራ ተናግራ ተናግራ ለውጥ ያሌለው ነገር ሲሆንባት ዛሬ ዝም አለች። አሳዘነችኝ። ራሱን ቁጭ እንትን በቃ ኩዋ አለች በዚህ እችታር በደብዳት አለች ሶስና ተብዩ እንደፈለገች ትናንት ውሽ አመናጭ ቃት ቤተሰብ እንዳሌላ ሰው አድርግታት አባረረቻት እንዴ ዛሬ ደግሞ አንተ አንችንሽ ያስናቅሽኝ በቃ ሁሉ ጊዜ ሀይሚ ስህተት እንደፈጠረች ሁሉ ጊዜ ሀይሚ ነገሮችን እንዳበላሽች ለአንተ ብላ ስት የምታደርገው ነገር አይታይክ እንዴ ብሩክ ምንሆነ ያሌለብህን ጸባይ የምታመጣው አረኛ ብሩክ የምናቅ እኔ ግራ ገባኝ። ምን ባህል እንደተናወጠ ማለት ነው እንዴ ከዚች ልጅ ጋር ሲውል። እንዴ ብሩክ እኮ በጣም ድሮ እሺ የሚል የሚሰማ የሚታዘዝ ሰው የሚያከብር፣ እንዴ በቃ የሆነ ነገር ከሁለት ከሶስት ቀን ጊዜ በኋላ ያራሱን ያዳመጣል። እኔ ምን ጋ ያለው ስህተት ነው ወይ ምናምን ብሎ። አሁን የለ ያ ብሩክ እንዴ ሰው እኮ በሰጠሁ ልክ ነው የምሰጠው። አንተ እሷን ሳታከብር አንተ እንዴት እሷ አንተ ልታከብር ትችላል? እንደዚህ ዛሬ ውሻ እንደዚህ አድርግታት። አሁን ዛሬ ይሄ ቪዲዮ ስታዩ ራሱ ለእሷ ራሱ ለሞራራ ራሱ ጥሩ ነው ብለ ታስባለ? የእውነት ብሩክ በጣም ልክ አይደለህም ማለት ነው። የራሳችሁ ጉዳይ ገደል ግቡ። እና ብሩክ የእውነት የእውነት የእውነት ጋሼ እሙሽ እንዳታዝንብክ እንዲህ የምትናገረውን ነገር ማለት ነው። ቢቻልክ ለብቻ ሁንና ስህተትን እወቅ። ብቻ ሁንና ምኑ ጋር እንደተሳሳትክ ይገባካል። የዛ ጊዜ ለይቅርታም ለመጠየቅ ያምራል። አሁን ግን ሶስ ያጠገብክ ስላለክ ምንም ነገር እየታየክ አይደለም። ጭፍን ነገር ውስጥ ነው ያለው። መደባደብ ምናምን የሚለው ነገር ውስጥ ነው ያላችሁት ማለት ነው በቃ ለምንድን ነው በመደባደብ የምታምኑት? በንግግር ንትን የማትሉት የማትፈቱት ማለት ነው እንዴ። ዛሬም ለመማታት ነው እንዴ መጣኸው? ዛሬም ባለፈው የሰው ልጅ የልጁን ጥርስ አውልቅ፣ ዛሬ ደግሞ ጥርሱን፣ አንደኛውን ጥርስ፣ የቀረውን ጥርስ አውልቀክ። ዛሬም እሷ አንድ ለምናል ደግሞ፣ ዛሬም ሶሲ የሆነ ነገር እንድትል ነው። ሶሲ ሲጀመር እኔ ሶሲ ስለ ሶሲ ምንም ላወራም አልችልም ሲጀመር ማለት ነው። እንዴ ምንም ቢሆን እኮ አብራችሁ ጥሩ ነገር አሳልፋችኋል አይደለ? እኔ ከዳኒ ጋር እንዴት ነው እሱን እራሱ የምትናገሪው? ኧረ በስመ አብ ኧረ በስመ እኔ አንቺስ አንቺ አንቺ አንቺ አንቺ ተይ፣ ምንም የምለው ነገር የለም ማለት ነው። ራስሽን እንደ ብራንድ የምታይው ነገር እኔ አላቅም። እዚህ በካርጎ ምንድን ነበረ ከኢትዮጵያ ልብስ እየመጣ የሚለብሰው የቦንዳ ልብስ የቦንዳ ልብስ ለብሰሽ ራስሽን እንዴት እንደምታይ ብራንድ ብለብሽ የምልቴ የነበረ እንዴት እንዳየሽ በጣም ነው የገረመኝ። ማለት ነው በቃ ቦንዳ ልብስ ለብሰሻል። ከአንቺ ቤ ከአንቺ ሰው ስታይል የለም፣ ከአንቺ ሰው ለባሽ የለም፣ ከአንቺ ውጭ እንግሊዝኛ የለም። በቃ እንደዛ ነው የምታስባ እኛም እናውቃለን ግን ምንድንበረ እኛ ምናቃለንና ዝም ያለው እናልቃለን ብለን ነው እንጂ ምናምን የሚባል ተረት አለው። እና ሀይሚ ማውቃ ነው አንገቷ እንደፍታ ዝም ያለችው ማለት ነው። እና እኔ ባይዘዊ ዛሬ ቤት ሰብሩ ከአንጀት ነው። ቅጥል ሊያረገኝ ቅጥል ሊያደረገኝ፣ አንቺ ነሽ ያስናቅሽኝ። እሷ ምን አደረገች? ሄዳ ለመነች። ልክ በቃ ዛሬ ደግሞ ብቻ አልችልም። እኔ እስካሁን እንዲያ ስለ ብሩክ ያለኝ ነገር አይመለከተኝም። አንቺ አዎ ለምን አይመለከታትም? በቃ አንተ የምታስበው ሌላ ነው። እሷ ሌላ ነገር ፈልጋ ሄደች ነው ያስመሰለ በቤቱ ማለት ነው። እሷ ግን ሌላ ነገር ፈልጋ አይደለም ሄደችው፣ ለአንተ ጉዳይ ለማስጨረስ ነው እንጂ ትገርማለህ። ግን ብሩክ የሆነ ዛሬ በጣም አዝኝ።